ሰላም ሰላም፣ የዴሊ ቤተሰቦች እንደምናላችሁ፣ ዛሬም ትኩስ ትኩስ ዜናዎችን ይዘን ቀርበናል። ሁሌም እንደምታደርጉት ሁሉ ሰብስክራይብ፣ ሼር ላይ ኮመንት በማድረግ ትብብራችሁ አይለየን። የተባበሩ መንግስታት ድርጅት የጸጥታው ምክር ቤት አስቸኳይ ስብሰባ እያካሄደ ነው። የተባበሩ መንግስታት ድርጅት የጸጥታው ምክር ቤት ዩናይትድ ስቴትስ በኢራን የኒውክሌር ቦታዎች ላይ ባደረሳቸው የአየር ጥቃት ዙሪያ ለመምከር አስቸኳይ ስብሰባ እያካሄደ ነው። የመንግስት ድርጅት ዋና ጸሐፊ አንቶኒዮ ጎተሬዝ መካከለኛው ምስራቅ የበቀል አዙሪት ውስጥ እንዳይወድቅ ዲፕሎማሲና ውይይት ሊሰፍን ይገባል ብሏል። በኢራን የኒውክሌር ተቋም ላይ በአሜሪካ ጥቃት የደረሰው ጉዳት መጠን እንገመግማለን ብሏል። ሩሲያ፣ ቻይና፣ ፓኪስታን ሌሎች 15 የምክር ቤት አባል ሲሆን ሀገሪቱ በመካከለኛው ምስራቅ አፋጣኝ የተኩስ አቁም እንዲደረግ የሚጠይቅ የውሳኔ ሀሳብ አቅርቧል። የተባበሩት መንግስታት ድርጅት ዋና ጸሐፊ አንቶኒዮ ለጸጥታ ምክር ቤት እንደተናገሩት ዩናይትድ ስቴትስ በኢራን የኒውክሌር ተቋም ላይ የፈጸመችው የቦምብ ጥቃት አደገኛ ነው። ጦርነቱን ለማስቆም የኢራንና የኒኩሌር መርሃግብር በተመለከተ ወደ ድርድር ለመመለስ አፋጣኝና ቆራጥ እርምጃ መውሰድ እንደሚገባ ተናግሯል። የዩናይትድ ስቴትስ የቴሄራን ቁልፍ የኒኩሌር ተቋማት መደብደቧን ይፋ ካደረገች በኋላ የኢራን ምላሽ እየተጠበቀ ይገኛል። በተባበሩት መንግስታት የቻይና ተወካይ ፋልኮንግ በመካከለኛው ምስራቅ ሰላም በኃይል መምጣት አይችልም፣ የኢራን የኒኩሌር ጉዳይ ለመፍታት ዲፕሎማሲያዊ አማራጭ አልተሟጠጠም ሲሉ ገልጿል። አሁንም ሰላማዊ መፍትሄ ለማግኘት ተስፋ አለ። ሰላማዊ መንገድ ብቻ ለመጠቀም ይገባል። በተባበሩት መንግስታት የሩሲያ አምባሳደር ቮላቤና ቢልሲ ዩናይትድ ስቴትስ በ2003 በተባበሩት መንግስታት የጸጥታው ምክር ቤት የኢራቅ ፕሬዚዳንት ሳዳም ሁሴን የኬሚካልና ባዮሎጂካል የጦር መሳሪያዎችን በማከማቸት ለዓለም አደጋ ደቅኗል በማለት የሐሰት መረጃዎችን ማቅረቡ አስታውሷል። ታሪኩ ራሱ ደግሞ አሁን በመካከል የምስራቅ በሚኖሩ በሚሊዮን የሚቆጠሩ ሰዎች ላይ ስቃይ እንድናደርስ እየጠየቃችሁ ነው በማለት የአሜሪካ አሜሪካ ድርጊት በጽኑ አውግዟል። በተባበሩት መንግስታት የአሜሪካን አሜሪካን አምባሳደር ዶርቲቮ በበኩላቸው ዋሽንግተን ቆራጥ እርምጃ የምትወስድበት ጊዜ መድረሱን ገልጸው የጸጥታው ምክር ቤት ኢራን እስራኤል ለማጥፋት የምታደርገው ጥረት እንድታቆም፣ የኒኩላር ጦር መሳሪያ ለመጠቀም የምታደርገው ጥረት እንድታቆም ማድረግ አለበት ብሏል። ዘገባው የቢሲ ሬቶርስ ነው። ሩሲያ ለኢራን ድጋፍ እንደምታደርግ ገለጸች። የእስራኤልና የኢራን ጦርነት ተባብሶ በቀጠለበት በዚህ ወቅት የሩሲያ ፕሬዚዳንት ቭላድሚር ፑቲን ከኢራን የውጭ ጉዳይ ሚኒስትር አባስ አርጊቻ ጋር በሞስኮ ተገናኝተው መክረዋል። የሩሲያ ፕሬዚዳንት አሜሪካ በኢራን ላይ ያደረሰችው ጥቃት ያወገዙ ሲሆን ሩሲያ ለኢራን ሕዝብ ድጋፍ እንደምታደርግ ለኡካኑ ቡድኑ አረጋግጧል። ፑቲን ከኢራን ሉካን ቡድን ጋር ሲገናኙ የሚያሳይ አጭር ቪዲዮ በክሬምሊን የተለቀቀ ሲሆን የውጭ ጉዳይ ሚኒስትሩ ሰርጌይ ላቭሮቭ እና ዩን አቮኮቭ ከፍተኛ ረዳትና በዋሽንግተን የቀድሞ የሩሲያ አምባሳደር በውይይት ላይ ተገኝተዋል። በውይይቱ ላይ ይህንን ከኢራን ላይ የሚፈጸመውን ጥቃት እርምጃ ምንም አይነት ህጋዊ መሰረትና ምክንያት የለውም ያሉት ፑቲን ከኢራን ጋር ለረጅም ጊዜ የቆየ ወዳጅነትና አስተማማኝ ግንኙነት አለን፣ እኛም የበኩላቸውን የኢራን ህዝብን ለመደገፍ ጥረት እያደረግ ነው ሲሉ ተናግሯል። ፑቲን ከአሜሪካ ፕሬዚዳንት ዶናልድ ትራምፕ ጋር ከእስራኤል ጠቅላይ ሚኒስትር ቤናሚን ኔታንያሁ የተባበሩት አረብ ኤሚሬት ፕሬዚዳንት መሐመድ አልናሂ እና የኢራን ፕሬዚዳንት ማሱድ ፔሽኪያን ጋር የስልክ መወያየታቸውን ለኢራን የውጭ ጉዳይ ሚኒስትር ተናግሯል። አረጋቺ በበኩላቸው ፑቲን ላደረጉት ድጋፍ አመስግነው ሩሲያ በታሪኳ ትክክለኛ ጎን ላይ ነጭ ብሏል። በተጨማሪም በቴህራንና በሞስኮ መካከል ያለው የጠበቀ ግንኙነት በቅርብ ዓመታት ውስጥ ይበልጥ እየጠናከረ መጥቷል ሲሉ መግለጻቸውን ሲኤንኤን ዘግቧል። ኢራን በ2022 ሩሲያ ሙሉ በሙሉ በዩክሬን ላይ ከከፈተችው በኋላ ከሩሲያ ጠንካራ ደጋፊዎች መካከል አንዱ ሆናለች። በዚህም ኢራን ለአጭር ርቀት ፕላስቲክ ሚሳይሎችና በሺዎች የሚቆጠሩ ሻሚዳ ድሮኖችና ጨምሮ ከባድ የጦር መሳሪያዎች ለሩሲያ የሰጠች ሲሆን በሩሲያ ውስጥም የድሮን ፋብሪካ መገንባቷን የአሜሪካ ባለስልጣን ገልጿል። ሞስኮ በበኩሏ ከእስራኤል ጋር በነበረችበት ግጭትና ከአሜሪካ ጥቃት በኋላ ከኢራን ጎን ቆማለች። የኢራን የውጭ ጉዳይ ሚኒስትር አባስ አርጌጬ ከኒውክለር መርሃ ግብር ጋር በተያያዘ ሩሲያ አጋራችን ነበረች፣ እኛም ረድ ተናታል፣ ያሉት ሲሆን በተጨማሪም ሩሲያ በኒውክሌር ንግግሮች ላይ ተገኝታለች፣ እናም ትልቅ ሚና መጫወቷን በውይይት ወቅት ተናግሯል። ሩሲያ በደቡባዊ ኢራን የሚገኘውን የአገሪቱ ብቸኛ የኒውክሌር ኃይል ማመንጫ ጣቢያ የሆነው የቡሼን የኃይል ማመንጫ ጣቢያ ገንብታ እየሰራች መሆኑን ተነግሯል። ፑቲን ባለፈው ሳምንት ወደ 200 የሚጠጉ የሩሲያ ባለሙያ በተቋም ውስጥ እንደሚገኙ የገለጹ ሲሆን እስራኤል ደህንነታቸውን ለማረጋገጥ በመስማማቷ አመስግኗል። አሜሪካ የሆርሙዝ ሰርጥ እንዳይዘጋ እንድትከታተል ቻይና ጠየቀች። የዩናይትድ ስቴትስ የውጭ ጉዳይ ሚኒስትር ማርኮ ሩቢዮ ኢራን ከዓለማችን እጅጉ አስፈላጊ የመርከብ መንገዶች ውስጥ አንዱ የሆነ የሆርሙዝ ሰርጥ እንዳትዘጋ ቻይና እንድትከታተል ጥሪ አቀረበች። የኢራን ፓርላማ የሆርሙዝ የባህር ዳርቻ የመዝጋት እቅድ ማጽደቁን ተከትሎ አሜሪካ ኢራን የሆርሙዝን ባህር ከመዝጋት እንድትከለክል ቻይና ጠይቃለች። ቻይና ከኢራን ዘይት በመግዛት የዓለም ቀዳሚ ስፍራ ትይዛለች። በዚህም ከቴህራን ጋር የጠበቀ ግንኙነት ያላት ሚኒስትሩ ያለው የጠበቀ ግንኙነት ተጠቅማ ሰርጦ እንዳትዘጋ ማድረግ አለባት ብለዋል። ማርክ ሩቢዮ ሁድለት ከፎክስ ኒውስ ጋር ባደረጉ ቃለ ምልልስ ኢራን የባህር ዳርቻ ከዘጋት የቻይናና የራሷን ኢኮኖሚ እንደምታዳግም ተናግሯል። የሰርጦ መዘጋት በአሜሪካ ሊመጣ የሚችለውን ጉዳት ለመቋቋም ሌላ ማራጫ ንጠቃማናል ሌሎች ሀገሮች የባህር መዝጋት በኢኮኖሚዎች ላይ የሚያስከትለውን ጉዳት በጥልቅ መመልከት አለባቸው ሲሉ አብራርተዋል። በኤምሲቲ ፋይናንሻል ኢነርጂ ጥናት ኃላፊ የሆኑት ሳውል ካንቪኒክ በበኩላቸው አሜሪካ ማንኛውም የኢራን ጥቃት የመከላከቃማ አቅም አላት። ሆኖም ኢራን የሆርሙስ ሰርጥን የምትዘጋ ከሆነ ነዳጅ ዋጋ በአደገኛ ሁኔታ ሊባባስ ይችላል ብሏል። የሆርሙስ ሰርጥ መዝጋት 20 በመቶ የሚሆኑ የዓለም ነዳጅ ዘይት እንደሚያስቀይር በመጥቀስ በሰርጦ የሚደረጉ እንቅስቃሴዎች ለማደናቀፍ የሚደረግ ማንኛውም ሙከራ የዓለም የነዳጅ ዋጋ ሊያሻቅብ ያደርጋል ሲል ቢቢሲ ዘግቧል። ቱሪዝም ዘርፍ ለማሳደግ በቴክኖሎጂ ዘርፍ መታገዝ ይገባል። የቱሪዝም ዘርፍ ለማሳደግ የቴክኖሎጂ ውጤቶች በመፍጠር ላይ ካሉ አካላት ጋር መስራት ይገባል። የኦሮሚያ ቱሪዝም ኮሚኒኬሽን የቱሪዝም ቴክኖሎጂ ፎረም አካሂዷል። የቱሪዝም ሚኒስቴሩ ሰላማዊት ካሳ እንደገለጹት የቱሪዝም አገልግሎት በቴክኖሎጂ መደገፍ የጎብኚውን ሕይወት ለማቅለል እና ደህንነት ጠበቀ ለማድረግ በአጠቃላይ የቱሪዝም እንቅስቃሴውን ለማሳደግ ከፍተኛ አስተዋጽኦ አለው። የቱሪዝም ዘርፍ ለኢኮኖሚ ግንባታ የሀገሪቱ ገጽታ ለመቀየር መቃቀ ጥቅም ያለው ቢሆንም ዘርፉ በቴክኖሎጂ አስተሳስሩ በሚፈልገው ልክ አለመራመድ ፈተና ሆኗል ብሏል። ይህንም መሰረታዊ ችግሮች ለመፍታት ቴክኖሎጂ ውጤቶች በመፍጠር ላይ ካሉ አካላት ጋር መስራት ይገባል። ሚኒስትሮ መስሪያ ቤቱም በዚህ ጉዳይ ላይ ፍላጎት ላላቸው አካላት ድጋፍ የሚያገኙበትን መንገድ ለመፈለግ ቁርጠኛ መሆኑን ገልጿል። የኦሮሚያ ቱሪዝም ኮሚሽን ምክትል ኮሚሽነር ነጋ ወዳጁ በበኩላቸው ኮሚሽኑ የቱሪዝም እንቅስቃሴዎችን በቴክኖሎጂ ለመደገፍ ሰፊ ስራ እየሰራ መሆኑን ገልጿል። በዚህም ባለፉት አራት ዓመታት ሁለት መንደሮች ዓለም አቀፍ የቱሪዝም መንደሮች አድርጎ ማስመዝገብ መቻሉን ጠቅሰዋል። ሳውዲ አረቢያ አሜሪካን በኢራን የኒኩሌር ተቋማት ላይ ያደረሰችው ጥቃት ታውገዘች። ሳውዲ አረቢያ ዩናይትድ ስቴትስ በኢራን በኒኩሌር ተቋም ላይ ያደረሰችው ጥቃት በማውገዝ ተጨማሪ ቀጠናዊ አለመረጋጋት እንዳይፈጠር ሁሉም ማከላት ጥረት እንዲያደርጉ መጠየቋን አናዶል ዘግቧል። የሳውዲ አረቢያ መንግስት በኢራን ውስጥ እየተከሰተ ያለው ለውጥ በጥልቀት እየተከታተለ መሆኑን የአገሪቱ የውጭ ጉዳይ ሚኒስቴር አስታውቋል። አሜሪካ ድርጊት የኢራን ሉዓላዊነት የጣሰ መሆኑን በመግለ ተግባሩን አውግዟል። ውጥረቶች ለማርገብና ተጨማሪ መባባስ ለማስወገድ የተቻለውን ሁሉ ጥረት ማድረግ እንደሚፈልግ ሀገሪቱ አስታውቋል። ሳውዲ አረቢያ ቀውሱን ለማቆም በቀጠናው ሰላምና መረጋጋት ለማምጣት አዲስ ምዕራፍ የሚከፍት ፖለቲካዊ መፍትሔ ላይ ለመድረስ የዓለም አቀፍ ማህበረሰብ እንዲረባረብ መጠየቁን ዘገባው ሚድ ኢስት ሞኒተር ዘግቧል። የኢራን የኒክሌር መኝወት መክኗል። የአሜሪካው መከላከያ ሚኒስትር ፔት ሄገስት የኢራን የኒክሌር መኝወት መክኗል ሲሉ የአሜሪካ የመከላከያ ሚኒስተር አስታውቋል። የአሜሪካ የመከላከያ ሚኒስትር ፔት ሄገስት እንደገለጹት አሜሪካ በኢራን ሶስት የኒክሌር ተቋማት ቦምብ መደብደቧን ተከትሎ የኢራን የኒክሌር ተቋም ከጥቃቱ በኋላ ከፍተኛ ጉዳት ደርሶባቸዋል። ሚኒስትሩ እንዳሉት ጥቃቱ የስርዓት ለውጥ ለማምጣት ሳይሆን የኢራን የኒክሌር ጦር መሳሪያ ባለቤት እንዳትሆን ያለመ ነው። በመሆኑም በጥቃቱ የኢራን የኒክሌር ምኞት ወክኖ መክኗል ብሏል። ፕሬዚዳንት ዶናልድ ትራምፕ ኢራን ሰላም ካላመጣች አሜሪካ ተጨማሪ ጥቃቶች እንደምትፈጽም አስጠንቅላለች። የኢራን የውጭ ጉዳይ ሚኒስተር ጉዳይ አስመልክቶ ትናንት በሰጡት መግለጫ አሜሪካ ቀይ መስመር ማለፏን ተናግረው ሲል ኤኤንኤ ዘግቧል። ኢትዮጵያ በሚቀጥለው መስከረም ወር ላይ የመጀመሪያው ዙር የጋዝ ምርት ለገበያ ታቀርባለች ሲሉ ጠቅላይ ሚኒስትር አብይ አህመድ ተናገሩ። ጠቅላይ ሚኒስትር አብይ አህመድ ይህንን ጉዳይ የተናገሩት ከሚዲያና ኮሚኒኬሽን ባለሙያዎች ጋር ባደረጉት ውይይት መድረክ ነው። ላለፉት ዓመታት በዚህ ጉዳይ ምንም ሲሰራ እንደነበር አታውቁም ያሉት ጠቅላይ ሚኒስትሩ ከነገር ናቸው፣ ከውስጥም ከውጭም ጣጣው ስለሚበዛ ነው ዝም ብለን የሰራ ነው ሲሉ ገልጿል። ይህ ምርት የት አካባቢ እንደሆነ በቀጥታ ባይነገርም በንግግራቸው ወቅት ላለፉት ሁለት ሶስት ዓመታት እኔ የምጎበኘው ጋዙን ነው እናንተ የምታዩት ስንዴውን ነው ሲሉ ተናግረዋል። እስካሁን ያልነገርናቸው በህዳሴውን ላይ የከፈልነውን ዋጋ ከፍተኛ ስለሆነ ነው ሲሉ ፕሮጀክቱን ላለፉት ዓመታት በተለያዩ መንገዶች በሚዲያና ከሚደርስበት ጫና ለመላቀቅ በዝምታ መስራታቸውን አስረድቷል። ሰሜን ኮሪያ አሜሪካ በኢራን ላይ ያደረሰችው ጥቃት አውገዘች ሰሜን ኮሪያ አሜሪካ በኢራን የኑክሌር ተቋም ላይ ያደረሰችው ጥቃት ሉዓላዊነት የሚጻረር ነው ስትል አውገዘች የሰሜን ኮሪያ የውጭ ጉዳይ ሚኒስትር የመካከለኛው ምስራቅ ወቅታዊ ውጥረት ተጠቂዎች አሜሪካና እስራኤል ናቸው ማለትም የሰሜን ኮሪያ መንግስት ሚዲያ ዋቢን በማድረግ ሮይተርስ ዘግቧል ስማቸው ያልተጠቀሰው የሰሜን ኮሪያ የውጭ ጉዳይ ሚኒስትር ቃል አቀባይ ለኤክስኤን የዜና ወኪል እንደገለጹት አሜሪካ ኢራን ላይ የወሰደችው እርምጃ ሉዓላዊነት ከመጋፋቱን ባሻገር የቀጠና ውጥረት ያባብሳል ነው ያሉት ዓለም አቀፍ ማህበረሰብ ድርጊቱን በመቃወም በአንድ ድምጽ ማውገዝ እና ድምጽ ማሰማት አለበት ሲሉ መግለጫቸውን አትተዋል። በሶማሌ ክልል የንጹህ መጠጥ ውሃ ሽፋን 48 በመቶ ደርሷል። በሶማሌ ክልል ባለፉት 6 ዓመታት በተሰሩ የልማት ስራዎች የክልሉ የንጹህ መጠጥ 48 በመቶ መድረሱን መቻሉን የክልሉ የውሃ ቢሮ አስታወቀ። የክልሉ የውሃ ቢሮ ኃላፊ አህመድ ሚራድ ለኢትዮጵያ ፕሬስ ድርጅት እንደተናገሩት በሶማሌ ክልል ባለፉት 6 ዓመታት የንጹህ መጠጥ ውሃ አቅርቦት ሽፋን ለማሳደግ በርካታ ስራዎች ተከናውነዋል። እነዚህም ዓመታት በ17 ከተሞች እንዲሁም በ46 የገጠር አካባቢዎች የተለያዩ ፕሮጀክቶች ተገንብተዋል ብለዋል። የሰራውም ስራ የክልሉ ንጹህ ሀዋ ሽፋን ከ19 በመቶ ወደ 48 በመቶ ማሳደግ ተችሏል ሲሉ ተናግረዋል። በኢራን ግዙፍ የኒኩሌር ማዕከል ላይ በድጋሚ ጥቃት ተፈጸመ። የኢራን ግዙፍ የኒኩሌር ማዕድን የሆነ የፎርዶ በዛሬው ዕለት በድጋሚ ጥቃት እንደተፈጸመበት የአካባቢው ባለስልጣናት ተናገሩ። የአሜሪካ በትናንትናው ዕለት የፎርዶውን ጨምሮ ናታንዘን እና ኢስፋሃን በተሰኘው የኢራን የኒኩሌር ጣቢያ ላይ የተሳካ ቦምብ ጥቃት መፈጸሟን ፕሬዚዳንት ዶናልድ ትራምፕ መግለጻቸው ይታወሳል። በዛሬው ዕለት በድጋሚ በግዙፍ ፎርደን የኒኩሌር ማዕከል ላይ ጥቃት መፈጸሙን የሀገሪቱ መገናኛ ብዙሀን ጠቅሶ አሶሴትድ ፕሬስ ዘግቧል። ኮም በተሰኘው የኢራን ግዛት የሚገኘው የኒኩለር ማዕከል ዛሬ አዲስ ጥቃት እንደተፈጸመበት የግዛቱ የአደጋ መከላከል ባለስልጣን ቃል አቀባይ ተናግሯል። ነገር ግን ጥቃቱ በማን እንደተፈጸመና ያስተናገደው ጉዳት በተመለከተ ቃል አቀባይ ያሉት ነገር የለም። አሜሪካ ከፈጸመችው ጥቃት በኋላ ፎርዶን የኒኩለር ጣቢያ ላይ ከፍተኛ ጉዳት ሳይደርስ እንዳልቀረ የዓለም አቀፍ የአቶሚክ ኢነርጂ ኤጀንሲ ዋና ዲሬክተር ራፋን ግሮስ ተናግረዋል። የደረሰው ጉዳት በዝርዝር ለማወቅ እንዲቻል የተኩስ አቁም እንዲደረግ ዋና ዳይሬክተሩ ጥሪ አቅርበዋል። አሜሪካ በሶስት የኢራን የኑክሌር ማዕከላት ላይ ጥቃት መፈጸሟን ተከትሎ የቀጠና ውጥረት ይበልጥ የተባበሰ ሲሆን በዛሬው እለት የኢራን የእስራኤል የአየር ጥቃት መፈጸማቸውን እየገለጹ ይገኛሉ። በዚህም መሰረት የእስራኤል ጦር በተለይ በቴራን የሚገኙ የኢራን አብዮት ዘብ ማዘዣ ማዕከል ላይ ኢላማ ማድረግ የሚፈጽመውን የአየር ጥቃት ተጠናክሮ መቀጠሉን ጠቅሷል። በተመሳሳይ ኢራን በዛሬው እለት በደቡባዊ እስራኤል ከፍተኛ ሚሳኤል ጥቃት መፈጸሟን የተገለጸው ሰብስክራይብ ሼር ላይ ኮሜንት በማድረግ ትብብራችሁ አይለየን። እናመሰግናለን።